እንግዲህ አበቃልኝ የምትሉ እድሜ ሄዶብኛል፣ ሰውነት ክዶኛል፣ አቅም ጠፍቶኛል። አሁን እኔ ምን እሰራለሁ? የዚህ ሁሉ ጉድፍ ማጠራቀሚያ ይሆን አሁን እግዚአብሔር፣ እኔም ከዚህ ያወጣኛል ወይ ብላችሁ ተስፋ ቆርጣችሁ ይሆን ክርስቲያኑ? ምናልባት ምናልባት እንደ ቅዱስ ጳውሎስ ተጠርጥረህ ሊሆን ይችላል። አሁን ቅዱስ ጳውሎስ ማን ይጠቅማል ብሎ አስቦታል? ወገኖች የአይሁድ ቀናተኛ እጅግ ፈሪሳዊ፣ አሁን ይሄ ሰው ጠቃሚ ነው ተብሎ ይታሰብ ይሆን? በፍጹም ማን ያስበዋል? ይሄ ሰው ነው ግን ከለዋሪቆን እስከ ደማስቆ ለወንጌል መንከራተ ተጀመረው። ይሄ ሰው ነው ግን ለቤተ ክርስቲያን ዋጋ ይከፈለው። የማይጠቅመውን እንዴት የሚጠቅም አድርጎ እንደቀየረው እግዚአብሔር ተመልከቱ። የተጣለው ተገኝቷል። የተቀበረው ወጥቷል። የተተወው ተፈልጓ። የተናቀው ከብሯ። ስራ አይሰራም የተባለው አስደናቂ ስራ የሚሰራው ሆኖ። ወገኖቼ ስንትም ዘመን ተቀብራቹ ሊሆን ይችላል። ብቻ እግዚአብሔር ይምጣ እንጂ ከመቃብር እንደሚያወጣ የሚጠቅም እንደሚያደርግ ይሄ ታሪክ ያሳያል። ሶስት መቶ ዘመናት ለመስቀሉ፣ እሱ ብቻ አይደለም የጉድፍ መጣያ መሆኑ፣ እሱ ብቻ አይደለም በብዙ ጠላቶች መካከል ተከቦ የሚረሳ መደረጉ ምናልባት ተስፋ አስቆራጭ ሊሆን ይችላል። ግን በእርግጠኝነት ይህ መስቀል በውርደት ተቀብሮ በኃይል መነሳቱ እንዳልቀራ አይተና ብዙ ዘመናት የማን ጠቅም አድርገ ራሳችንን ቆጥረን ይሆናል። ከዚህ በኋላ ሞ ምን ጠቅማለሁ፣ ዘመን አልፎብኛል፣ ጊዜ ሄዶብኛል፣ እድሜ ባክኖብኛል፣ ጉልበት አጥች ያለው ኃይል ከርቶኛል፣ መደመት ጠፍቶብኛል፣ ፈላጊ አጥች ያለው ተጥች ያለው የምንል እንኳን ቢሆን እግዚአብሔር የሚያቀተው ዘመን እግዚአብሔር የማያወጣው መቃብር እግዚአብሔር የማይሰጠው ሃይ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ይህ እንዴት ያጽናናል። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን። ወገኖቼ ዛሬ መንፈሳዊ ህይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙ እንዳትቆጥሩት። ዛሬ እንድትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻ በቃኔ እንደዚሁ ነ እንቀጥለው ብላችሁ በኃጢአት ውስጥ እንዳትሰቅሙ አደራችሁን። ዛሬ ደካማ ልቶ ትችላለህ፣ ነገር ግን ትበረታ ነው። ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ ነገ ከነገ ወዲያ ግን ሰማይ ሰማያት የሚደርስ ጸሎት አለ። ይህቺን ሴት ተመልከቷት። እማትጠቅም ሆና ነበር የጀመረች፣ ፍጻሜዋ ግን ዋይ! እጅግ አስደናቂ ጠቃሚ ሴት ሆናን ያበቃች። በሰባ ዘጠኝ ዓመቷ መስቀሉን አገኘች። በሰማንያ ዓመቱ አረፍች። መስቀሉን ካገኘች በኋላ ምን ነው ባረፍች፣ አረፍች ወገኖች፣ ወገኖቼ ከመስጠሉ ጋር ከተገናኘች በኋላ ከዚህ በኋላ ምን ትፈልጋለች? ክርስቲያኖች፣ ከቆረብን እኛ ምን እንፈልጋለን? ከአምላካችን ጋር ከተዋህዱ ምን እንፈልጋለን? ያን ስምዖን አረጋዊን አታስታውሱ? ጌታችንን ካቀፈ በኋላ ጌታ ሆይ ባሪያን በሰላም አሰናብተኝ ኮን ያለው እግዚአብሔርን ካየን በኋላ ሌላ ማየት ምን ያስፈልገናል?

ስሟን የተጸየፏት ያቺ ሴት ስሟን የምናከብራት ሆነን አብቅቷ። የማትጠቅመው ሴት ጠቃሚ ሆና አብቅታለች። ሆኖች በሙሉ ተመልከቷቸው፣ የማይጠቅሙት ጠቃሚ ሆነው አብቅተዋል። ወጣቶች ክርስቲያኖች፣ ምናልባት ምናልባት እንደ ቅዱስ ዮሴፍ ተረስተህ ሊሆን ይችላል። አንድ ቀን ግን መታወሳይ መፈለግ አይቀርም። እንደ ዳዊት ምናልባት ተሰደም ምድረ በዳ ለምድረ በዳ ተንከራተን ይሆናል። አንድ ቀን ግን ጠቃሚ የሆነ ቤተ መንግስት መግባታችን ግን አይቀርም። ምናልባት ምናልባት እንደ ቅዱስ ጳውሎስ ተጠርጠረን ሊሆን ይችላል። አሁን ቅዱስ ጳውሎስ ማን ይጠቅማል ብሎ አስቦታለ? ግን የአይሁድ ቀናተን ይሁድ እጅግ ፈሪሳዊ። አሁን የሰው ሰው ጠቃሚ ነው ተብሎ ይታሰብ ይሆን? በፍጹም ማን ያስበዋል? ይህ ሰው ነው ግን ከለዋሪ ቆን እስከ ደማስቆ ለወንጌል መንከራተት ጀመረው። ይሄ ሰው ነው ግን ለቤተ ክርስቲያን ዋጋ የከፈለው! የማይጠቅመውን እንዴት የሚጠቅም አድርጎ እንደቀየረው እግዚአብሔር ተመልከቱ። ዛሬ ለዓለም ሯዋቂዎች ልትሆኑ ትችላላችሁ፣ ነገ ለእግዚአብሔር መንግስት ትሰራላችሁ! ዛሬ ባላችሁ ደካማ ሕይወት አደራችሁን ተስፋላት ቆርጡ ይሁት ይሄ ታላቅ ሰው እ ይዘናከ እጅ ይዘዘ ቤተ ክርስቲያን ቅዱሳን ሐዋርያት እንኳን ለመቀበል የተጠራጠሩት ሰው ነበር ቅዱስ ጳውሎስ። በርናባስ የሚባል ታላቅ እግዚአብሔር ሰው ነው። ቀስ ብሎ ወደ ቤተ ክርስቲያን ያስጠቃው። ዛሬ በርት ተዘጋባት፣ ዛሬ በጥርጣሪም የሚመለከቷት፣ ዛሬ ሐሜትና ስድብ የሚወርድባት፣ ዛሬ ፈላጊ የሌላት ዛሬ ጠሬ የሌላት ዛሬ አክባሪ የሌላት ዛሬ ስማችን አልተነሳ ምትም ዛሬ በተለያየ ነገር ምናልባት ምናልባት በሰው ተርታ አልታሰባችሁ ልትሆኑ ትችላላችሁ። ይህንን ሰው ግን ተመልከቱት እንዴት ጠቃሚ ሆኖ እንደጨረሰ ብቅዩት። እንደሱ ነውም የሆነው ወገኖቼ፣ መስቀኑ ብቻ አይደለ፣ መስቀኑን ያስገኘችው እሌኒ ብቻ አይደለም። በመስቀሉ ዙሪያ የሚሰበሰቡት ሁሉ ተመልከቱ፣ ጠቃሚ አይመስሉም። አሁን ቅዱሳን ሐዋርያትንም ተመልክቷቸው፣ አንዳንዶቹ አሳ አጥማጆች ናቸው፣ አንዳንዶቹ ቀራጮች ናቸው። አሁን እነዚህ ምን ይጠቅማሉ ተብሎ ይታሰባል? አያቸው ጠቃሚ በማይመስለው ነገር ነው ክርስቶስ ይህንን ዓለም የቀየረው ወገኖቼ። በኃይለኞች ላይ ተጨምሮ ኃይለኛ የሆነ ይመስላችኋል እግዚአብሔር? በተናጋሪዎች ላይ ተጨምሮ እግዚአብሔር አላምን ያሳምነ ይመስላችኋል እግዚአብሔር በሶፊስቶች አፍ ላይ አድሮ ተናግሮ ዓለምን ያሳመነ ይመስላችኋል? የንግግር አዋቂ የሆኑ ሶፊስቶችን ያሳፈረው ንግግር በማቁ ኮልታፎች ሐዋርያት መሆኑ ረሳችሁት? የዓለምን ሞኝ ነገር የዓለምን ጥበብ ለማሳፈር መረጠው። የዓለምን ብርቱ ነገር ለማሳፈር እግዚአብሔር የዓለምን ደካማ ነገር ነው ሥራ የሠራበት። እግዚአብሔር በእኔ ቢሰራ እፈልጋለሁ ካልክ በእግዚአብሔር ፊት ደካማው ይሏቸው ሐዋርያት አስራ ሁለት ሐዋርያት ናቸው ዓለምን የቀየባት። እግዚአብሔር በጥበበኞች ላይ አድሮ አይደለም ጥበብን የሠራ ብንም በማውቁ እዚህ ግቡ በማይባሉ ሰዎች ነው ዓለምን የቀየራት ወገኖችን ባህሪያቱ ምን ይጠቅማሉ? ሞ አሳ አጥማጆች እዚህ ግቡ ማይባሉ ፈላጊ የሌላቸው እነሱን ነው ክርስቶስ ሰራተኞች ያደረጋቸው። ዛሬ በየትኛውም አይነት ሕይወት ማይረግ ልትኖር ትችላለ። ወደ እግዚአብሔር ግን ከቀረፍ እንዴት ጠቃሚ አድርጎ እንደሚቀይሩ የተመልከተ እንዴ! ያችን የሰናፍጭን ቅንጣት እስኪ ተመልከቷት በወንጌል ላይ የተጻፈችውን ከዘር ሁሉ እኮ የምታንስናት ወገኖቼ፣ በአይን እኮ ለማየት የምታሳሳ እዚህ ግቢ ማትባል እኮ ዘር ናት። ታዲያ ሰናፍጭ እጅግ ትጠቅማለች ብሎ ማልያሴ ካልተቀበረች ዛፍ ስልማቶ ስትቀበር ግን ታላቅ ዛፍ ሆና ብዙዎችን አስጠለለች እኮ ወገኖቼ ዛሬ ከሁሉም ያነስ ከሱ እግዚአብሔርን በልብ አድር ከእግዚአብሔር ጋር ግንከተዋስ የብዙዎች መጠለያ ሊያደርግ እግዚአብሔር ይችላል። ከዘር ሁሉ የምታንስ ናት፣ ፍጻሜዋስ ከዛፎች ሁሉ የምትበል ትሆናን የጨረሰች ወገኖች። አሁን ማን ትጠቅማለች ብሎ ያስባል? ሰናፍንች ግን ተመልከቱ፣ እንዴት ጠቃሚ ሆና እንዳበካሽ ትላበት። ለዚህ ነው ኮ ብዙዎቹ ቅዱሳን ሐዋርያቴ ዋቸ ብዙዎችን የሚያስጠልሉ ሁሉ ጥቂት ሆነው ጀምረው ብዙ ሆኖ ፈሰሙ። ተጠርጥረው ጀምረው ብዙዎችን አስቀለሉ። ቅዱስ ጳውሎስን እኮ በአቴና ያገኘነው ዲዮናሲዎስ የሚባለው ፈላስፋ እኮ አሳምኖት በክርስቶስ ጥላሰር ያሳብረፈው ምንም ያልተባለው ይሄ መናኛ የተባለው እኮ ቅዱስ ጳውሎስ እኮ እንዴት ጠቃሚ አድርጎ እንደቀየረው ተመልከቱ ወገቦች በእርግጠኝነት እግዚአብሔር ጋር መጥቶ ከእግዚአብሔር ጋር ውዞ ጀምሮ የማይጠቅም ማንም የለም። ይህን በእርግጠኝነት እንነግራችኋለን። እንጠቅማለን፣ ጠቃሚዎችን ሆናለን። ጊዜው የርቅ ቀርግ ይችላል፣ ግን ሳንጠቀም አንቀርም። ጠቃሚዎችን ሆናለን። ትጠቅማለህ፣ ትጠቅሚያለሽ። ቅዱስ ማርቆስን ላንሳላችሁ። እናት ናፈቀችን በሚለው ሰበብና ምክንያት ምክንያት ከቅዱስ ጳውሎስም ከቅዱስ ጴጥሮስም ሳይሆን ብቻውን ተነጥሎ ሄዶ ነበር። ይህ ቅዱስ ማርቆስ እንዲጠቅም ሆኖ ብዙ የረዳው እቅን ያልኳችሁ ታላቁ አገልጋይ በርናባስ የሚባል ሰውን መጨረሻ ላይ ግን ከአስራ ሰባት ዓመት በኋላ ቅዱስ ጳውሎስ መልእክት ሲጽፍ ማርቆስም ሰላምታ ያቀርብላችኋል ብሎ ለመጻፍ ያደረገው ቅዱስ ማርቆስ የሚጠቅም ሰው ነው የሆነው። ግድ የላችሁም በጀመርነው ህይወት ከተመላለስ ከእግዚአብሔር ጋር ብዙ ጊዜ ካሳለፍ መጥቀማችን አይቀርም። ነው ምላችሁ። አስራ ሰባት ዓመት በኋላ ከሶስት መቶ ዘመን በኋላ ከሰማኒያ ዓመት በኋላ ከዘጠና ዘጠኛ ቤቱም ዘመን ይሁ የባከነ ዘመን የለን። የሚመሽ ዕድሜ አይኖረንም። የሚያረዝ ጉልበት አይኖረንም። በጣም እንጠቅማለን። ሰባ ዓመት ሙሉ ያልሰራውን በሰባ ቀን አስደናቂ ስራ ልትሰራት ትችላለች። አልአዛርን አሁን ማን ይጠቅማል ብሎ ያስበዋል? እናንተ ጃዮ ነው ሰው አያውቀው ጀው ያሰቃየው ጅነት የተጫወተበት አስተማሚ የሌለው ይህ አላዛ ይጠቅማል ብላችሁ ታስቡ ነበር? ውሾች የሚያስታምሙት ቁስኖቹን የሚልሱት ይህ ሰው አሁን ይጠቅማል? ከኛ መካከል እንደዚህ ይሆናል። በድህነት ላይ ደዌ፣ በደዌው ላይ አስተማሚ ማጣ፣ አስተማሚ ባባጣት ላይ የውሾች መካበር። አሁን ይህ ሰው ይጠቅማል ብላችሁ ታስባላችሁ? ግን በእርግጠኝነት ይህ ሰው የሚጠቅምበት ቀንና ቦታ አለ። ወገኖቼ፣ እናንተን ለማጽናናት አንጀታችሁንን ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ልምንበራት። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ፣ በሰማዩ እግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። ይህኛ ጊዜ የሚጀምርበት ጊዜ አለ። ነው ምላክ የግድ እዚህ ምድር ላይ የግድ አሁን አትበዱ። ነው ምላክ አልአዛር ዕውቅናው በጣም የጨመረው ዝናው በጣም የታወቀው ተፈላጊነቱ አንቱ አንቱ መባሉ የጀመረው ሲሞት የንጉሩን ክርስትና እንደዛ ነው። ሲቀበር ነው ዛፍ የሚሆነው። ሲሞት ነው የሚጠቅመው። እዩት፣ አላዛር እንዲህ ይላል፣ እግዚአብሔር ቃል አላዛርም ሞተ፣ መላእክትም በአብርሃም እቅፍ ወሰዱት ይላል። መጥቀም ጀበራ ለምንድን ነው? እዚህ ዓለም ላይ ብቻ ካልጠቀምኩ ብላችሁ የምትደርቁት? ምን አለ እዚህ ዓለም ላይ ጨምጦች ሆናችሁ ብትሞ? ካልተሰጠን በቃ ጊዜ ጸጋ ነው አልተሰጠን ይህን ጤና ካጣን እንለምነዋለን። እግዚአብሔር ፈቃዱ ከሆነ አመስግነን እንሞታል። ቅዱስ ጳውሎስ እንዳለው ከእኔ እንዲለይ ሶስት ጊዜ ለመንክ ኃይሌ በድካም ይገለቃልና ጸጋዬ ይበቃል አለኝ ይላል። በጤና ይሁን በበሽታ እግዚአብሔር ወደ እኛ የሚመጣው አናውቅም። ምናልባት በበሽተኛ በበሽታ ጽድቅን እምንፈጽም እንደሆነ አንረዳም። እግዚአብሔር የትኛውን አኗኗራችንን ለጽድቅ ሕይወት እንደምናያደርገው በፍጹም አናውቀው። አላዛርን ተመልከት። ምን ልላችሁ መሰላችሁ? የግድ በምድር ላይ ብላችሁ ሙጠኛ ትበሉ። በዚች ሕይወት ብቻ ክርስቶስን ተስፋ አደረግን ከሆነ ምስኪኖች ነን ይላል። በዚች ሕይወት ብቻ ካልሆነ ካላችሁ ምስኪኖች ዓለም ለዚች አይደለም። ክርስቲያን ይሆን ለዚች ሕይወት አይደለም። ክርስቶሳውያን ይሆን ለዚች ዓለም አይደለም።

የሚፈለግበት ጊዜ አን አንቺ የምትፈለጊበት ጊዜ፣ ወንበዴ አንተ የምትመረቅበት ጊዜ አለ። አባ ሙሴ ጸልይ፣ ወንበዴ ያለ ማንፈለገው ፈር ትሸሹ እንጂ ገዳ ማስኬት ከገባ በኋላ ጉልበቱን ከሱ የሚሮጡ ክርስቶስ አላዛር እዛ ተፈላጊውን እግዚአብሔር አሳያት። ቅርቡ ሆኖ ያላየው ሰው ርቆ ማየት ጀመረ። በሩቅ የምትታዩ በሩቅ የምትፈለጉ በባትሪ የምትታሰሱ የመጣበ እሱ ዘመን የሚበልጥ ነው ወገኖች፣ እሱ ዘመኑ የሚበልጥ እሱ ዘመን የሚፈልጥ እንደ ደረቱን ነፍቶ ይመላለስ የነበረው የአባላት ሰንኳት አንገቱን አዘቅዝቆ የሚኖረው ያአላዛር ጠና ንልበት ቀን መጣ። ያኝ የሚያፍርበት ቀን መጣ። እንዳፈርን ቢሆን ኖሮ ምንቀረው እሺ እንደተሰበርን ቢሆን ምንቀረው እሺ የሚያስጦህ የሚያዘልል ለምን ይመስላችኋል? በዚያም ጨርስ፣ በዚያ ጨርስ፣ እንደተዋረን ካጨርስ፣ እንዳዘን ጨርስ፣ እንዳለቀስ ካጨርስ፣ እንደተሰበር አጨርስ፣ በቁስን እንደተመጣ አጨርስ። በካንሰር የታመሙ እንደዚህ የሚጨርሱ ይመስላችኋል? የገነት በሽታ ነው የሚባለው። አዎ ታግሰው በአኮቴት በብስጋና ሲቀበሉት የገነት በሽታ ይሰጣቸዋል። በብዙ በአባቶቻችን ሕይወት የገነት በሽታ ነው የሚ በየትኛውም ሕይወት እንደዚህ አልቅ ከዛ አልዓዛር የጣቱን ጫፍ ውሃ ነክሮ ምላሴን ያበርድልን ዘንድ አልዓዛርን ስደድልኛ የለው መሰላችሁ። ማለት አጋ ውሃ ያልሰጠው ሰው እንኳን ጣፉን አይደለም የጫማውን ጥቢያ ያላላሰ ሰው የአላዛር ጣት የሚፈለግበት ጊዜ ይመጣል። ሊታከማር እንት ከምድር እስከ ሰማይ ከአፈር እስከ ሰማይ ካለው እግዚአብሔር የሚጠቅም ካደረገው ለምን አልጠቅምም የምንለው፣ የምንጠቅምበት ጊዜ፣ የምንጠቅምበት ቦታ፣ የምንጠቅምበት ሁኔታ አለ። ክርስቲያኖች፣ እሱን ጊዜ ነው የምንጠብቀው። ትጠቅማለህ፣ ትጠቅማለህ፣ ትጠቅሚያለሽ ክርስትና ውስጥ ገብቶ ማይጠቅም ምንም ምንም ምንም ነገር የለም። ለፊሊሞና መልእክት ቅዱስ ጳውሎስ ስለፍለታ አናሲሞስ የሚባል ሰው ነበር ምን ይላል? እስካሁን ስላልጠቀመህ አሁን ግን ስለሚጠቅም ይላል። እስካሁን ላትጠቅሙ ትችሉ ይሆና፣ ከእንግዲህ በኋላ ግን መጥቀም ትችላላችሁ። እስካሁን ስላልጠቀማችሁት አትቆጩ። ከእንግዲህ በኋላ እንዴት ጠቃሚ እንደምትሆኑ አስቡ። ትጠቅማላችሁ ትጠቅማላችሁ ትጠቅማላችሁ። እንጠቅማለን። መስቀል ቅድስት በመስቀሉን ዙሪያ ያለው በሙሉ የሚያሳየው መጥቀማችንን ብቻ። መቼ፣ እንዴት ባለ ሁኔታ፣ የት ላናውቅ እንችላለን፣ ግን በእውነት ታግስን ታግሰ በእውነት በእውነት ጸንተን በእውነት ከእግዚአብሔር ጋር ኖረን ከሆነ ሳንጠቅም ግን አንቀር፣ ሳንጠቅም አንቀር። አስታውሳላችሁ ቅዱስ ጳውሎስ ለዕብራውያን ሰዎች እንደተናገረው እነርሱን ለንስሐ ማደስ ማይቻሉ በኃጢአታቸው ምክንያት የእግዚአብሔርን ልጅ ይሰቅሉታል ያወርቡታል ይላል። እስኪ የምር እንነጋገር። የመስቀሉ ተከታዮችኛ፣ የመስቀሉን በዓል አክባሪዎችኛ ወገኖቼ የኔና የናንተ ስቅላት አለ የለ ሁ እስኪ የምር እንጠያየቅ። ክርስቶስን የሚሰቅሉ አንደበቶች አሉ በክርስቶስ ላይ ንቅሳት የሚያመጡ የጀርባ ሰንበር የሚልጡ ጅራፎች፣ የንን የክርስቶስ ሰቃዮች ነን፣ አክባሪዎች ነን። የእውነትን ነጋገር አንዳንዴ መስቀሉ ተገኘ እያን እየዘመር የጠፋን እኮ እኛ እንኖራለን። እውነት ነው። መስቀሉ ተገኝ እኛ ተገኝተናል ግን በልባችን ውስጥ የተቀበረ መስቀል የለም። ኦይ አሁን የቅሌን ያለ ካላችሁ

የኛስ ማቅሰድ የኛስ ቆሳሻ ምርፋ የእልኒ ያለ ካላቱ አቁም ቦይኒክ በኔና በእናንተ ልብ ውስጥ ያለው መስቀል ማውጣ የታል? መስቀሉ መስቀሉ እኮ ፍቅር ነው። እኛ ጸበኞች ነን። የታል? መስቀሉ መስቀሉ እኮ ይቅርታ ነው። እኛ ቂመኞች ነን። የታል መስቀኑ! መስቀሉ እኮ ስጦታ ነው። መስቀሉ እኮ መስጠት ነው። እኛ እኮ ነፍጠኞች ነን። የት አለ መስቀሉ? መስቀሉ እኮ ሁሉን አቃፊ፣ መስቀሉ እኮ ሁሉን መሰብሰብ ነው። እኛ እኮ ገፍታሪዎች። መስቀሉ እኮ ሁሉን ወዳጅ ነው። እኛ እኮ ተጣልተናል። አሁን የመስቀሉ ኃይልና የመስቀሉ ተከታዮች ነን። የተጣላቸው የለም ያኮረፋችሁት የለ፣ አልጋ የለያችሁት የለ፣ መንገድ አሳብራችሁ የምትሄዱበት የለ፣ ከምትሰቁለት ይልቅ ከንፈር የምትነክሱበት የለ። አሁን መስቀሉ በእኔና በእናንተ ልብ ውስጥ አለ ወይስ ተከብሯል? እሱ እያሰብን እንድንሄድ ነው የሚፈየው። ጠቃሚ እንድንሆን ነው። ተኖር ያለብ ተገኝቷል ወይ መስቀሉ? አዎ ኃይላችን ይገለጥ ረድኤታችን ይታወጥ የክርስትና ማዕረጋችን ይበለስ የኦርቶዶክሳዊነት ክብራችን ይግነኝ። ነውጠው ተደብቆ እኮ ነው መክስሚያኖስን ደሞንዱ ዲያኖስ በመስቀሉ ኃይል አድል ድል ያደረገ ቆስጠንቲኖስ በዚህ ምልክት ድል ተደርገዋለ ኩን የተባለ ይህ በዓለም ታሪክ የታወቀ ነው። ከመስቀሉ በፊት መሸነፍ ነበር። ከመስቀሉ በኋላ ግን ድል አደረገ። የድል አርማ የነጻነት አርማ ሆነ። የቀበርነው ክርስትናች ብናወጣው፣ የተዳፈነው የልጅነት ጸጋች ብናበኛው ብናገኘው እንዴት ያለ ድል ባደረግን ክርስቲያኖች። የማማተብ ኃይላችንን እንኳን ሴጣን አይችለውም ነበር። አባዮሪዝም ባለ የመስቀል ማማተብ ሴጣንን ይመረዋል እንዳለው አንድ ጊዜ ስናማተብ ሺ ወድክ ነበር። ከሁሉ በላይ ሀያል የሆነውን መስቀል ይዘ

ውሸታሞች ከመስቀሉ ከመስቀሉ ስራ ከመስቀሉ መልእክት በተቃራኒው ካደረገ መስቀሉ ስር ያለን የመስቀሉ ጠላቶች እንሆናለን። እግዚአብሔር በእኛ ቢሰራው መቼ? እግዚአብሔር በእኛ ኃይል የሚያገኝት መቼ? ስለዚህ ያልተገኘ መስቀል አለ። እሱን ፍለጋ ነው መውጣት ያለብን። ከዛሬ ጀምሮ እሱን ፍለጋ ነው መቆፈር ያለብን። የተዳፈነውን ዝሙት ያዳፈነውን አውቱ። ምንድነው የዳፈነው? እስኪፈልጉት ያበራል። ፈልጉት ፈልጉት፣ እንፈልገው አንድ ላይ ከእኔም ከእናንተም ጭምር ፍለጋ መውጣት አለብን። መቼ ነው ፍለጋ የምንወጣው? መስኮልን ፍለጋ የምንወጣው መቼ ነው? መቼ ነው የተደበቀው የተተወው የተረሳው ጠቃሚ የሆነው። ግን ኃይል እንደሌለን አድርጎ እንዲሰማን የሚያደርገው ይህንን ፍለጋ ገኝ መውጣት ነቻው አለበት። እንጠቅማለ ትጠቅማላችሁ። ግን የሚሆነው እነዚህ ነገሮች በእርግጠኝነት ያደረግን እንደሆነ ነው። ሰላም ካልፈጠር ጎርፉ ያልፋ አንድ ሰሙን መናከሱ የሚጠፋ። አሁን ግን ሰላም ያስፈልገናል። ስለዚህ የመስቀሉ ተከታዮች የመስቀሉ አክባሪዎች የመስቀሉ በዓል አድማጮች ከሆን መስቀሉ በሄደበት የፍቅር መንገድ የይቅርታ መንገድ የሰላም መንገድ በስፉሙ ማለፍ መቻል አለብ እንጠቅማለን ይቆየ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤታ ይለየ አሜን